ኢትዮጵያን አስቆጥቶ ምስራቅ አፍሪካን ያመሰው የፕሬዝዳንቱ ንግግር እና የኢሳያስ ትንኮሳ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በነፃነት በዓል ላይ ባደረጉት ንግግር ስለ ኢትዮጵያ ምን ተናገሩ? በርካቶችን እያነጋገረ ያለው የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ንግግር በብዙዎች ዘንድ ትችት እየቀረበበት ይገኛል። ኤርትራን በፈላጭ ቆራጭነት ለበርካታ ዓመታት በአምባገነናዊ ስርዓት ሲመሩ የነበሩት ኢሳያስ አፈወርቂ አደገኛና መርዛማ የመከፋፈል እሳቤን የተሸከመ ሀሳብ ሰንዝረዋል እየተባለ ነው። ከኢትዮ ኤርትራ ግንኙነት እስከ ቀይ ባህር የተሻገረውን ሀሳባቸውን በትንታኔው የምንመለከት ይሆናል። ውድ የተከበራችሁ የሁሉ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ አብራችን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አይነት አዳዲስ ወቅታዊ ትኩስ መረጃዎች እንዲደርስዎት ቻናላችንን ሰብስክራይብ ቪዲዮን ላይክ ማድረግ ቤተሰቡን ይወዳጁዋል። ወደ መረጃው እናሸጋግራችሁ። ምስራቅ አፍሪካን በአንድ እግር የሚያቆሙት ምዕራቡን ዓለም በመዝለፍ የሚታወቁት ኢሳያስ አፈወርቂ በኤርትራ የነፃነት በዓል ላይ እጅግ አነጋጋሪና አወዛጋቢ ንግግር አድርገዋል። የኤርትራ ፕሬዚዳንት ኢሳያስ አፈወርቂ በሀገሪቱ 34ኛው ዓመት የነፃነት በዓል አከባበር ላይ ባደረጉት ንግግር በርካታ ዓለም አቀፋዊ አህጉራዊና ቀጠናዊ ጉዳዮችን አንስተዋል። በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት በኢትዮጵያ ላይ ጦርነት ከፍተዋል ሲሉ በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ፕሬዚዳንቱ አብዛኛው ንግግራቸው ስለ ሀገራቸው ኤርትራ የውስጥ ጉዳይ ሳይሆን ስለ ኢትዮጵያና ሌሎች ሀገራት ጉዳይ ነበር። ለሰላሳ አራት ዓመት ሀገሪቷን በብቸኝነት እያስተዳደሩ ያሉት ፕሬዚዳንት ኢሳያስ አፈወርቂ ለሰላሳ አራተኛ ጊዜ ንግግር አድርገዋል። ፕሬዚዳንቱ ሀይሪክ ቀርዝማን ባለው ንግግራቸው አብዛኛውን ከሀገራቸው ውጭ ያለው ሁኔታ በመተንተን ላይ ነው ያተኮሩት። የኤርትራ ጦር ደም አፍሳሽ በሆነው የትግራይ ጦርነት ውስጥ ተሳታፊ መሆኑ የሚታወስ ሲሆን ፕሬዚዳንቱ በዚህ ንግግራቸው የውጭ ኃይሎች ያሏቸው እነማን እንደሆኑም በስም አልጠቀሱም። ኤርትራ ከሁለት ዓመት በፊት በተካሄደው የትግራይ ጦርነት ውስጥ ሰራዊታቸውን ከኢትዮጵያ መንግስት ኃይሎች ጎን አሰልፈው ተሳታፊ የነበሩ ሲሆን የጦርነቱ ማብቂያን ተከትሎ ከኢትዮጵያ መንግስት ጋር የነበራቸው ግንኙነት መቀዛቀዙም ይታወሳል። ሊያቀርቡ የሚፈልጓቸው ምክንያቶች ብዙ ናቸው። የውሃ ጉዳይ፣ አባይ ና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚያ አጀንዳ መጠቀም እንዲሁም ጦርነት በሰፊው መቀስቀስ ነው በማለት ከሰዋል። በዚህ ንግግራቸው የውጭ ኃይሎች በብልጽግና ወኪላቸው አማካኝነት በኢትዮጵያ ላይ ጦርነት ከፍተዋል ሲሉ በኢትዮጵያ መንግስት ላይ ጠንካራ ትችት ሰንዝረዋል። ትብብራችን ትጥቃችን በሚል መሪ ቃል የተከበረው የኤርትራ ሰላሳ አራተኛ ዓመት የነፃነት በዓል ላይ በአስመራ ስቴዲየም ንግግር ያደረጉት ፕሬዚዳንት ኢሳያስ መንግስታቸው በክልሉ የሚከተለው ቋሚ ስልት በመከባበር በመደጋገፍና በብልጽግና ላይ የተመሰረተ ጠንካራ ግንኙነት በማጎልበት ነው ብለዋል። ፕሬዚዳንቱ የኤርትራ ህዝብና መንግስት በኢትዮጵያ ለተካሄደው ለውጥ ድጋፍ በማድረጉና ድንገት በተፈጠረው ለውጥ ምክንያት አይቆጭም ሲሉም ተናግረዋል። በዓለም ላይ በቴክኖሎጂና በኢንዱስትሪ ምርት ረገድ ቀዳሚ መሆኗን በመጥቀስ ቻይናን ያወደሰው የፕሬዚዳንት ኢሳያስ መግለጫ በአንጻሩ አሜሪካና ኔቶ ሀገራትን ተችተዋል። ፕሬዚዳንት ኢሳያስ እንዳሉት ዋሽንግተን በተከተለቻቸው የተሳሳቱ ፖሊሲዎች ሳቢያ ከሶስት ውድ ያላነሰ ለሰማንያ ዓመታት ያህል በዘለቀው የቀውስና የውድመት አዙሪት ቆይቷል። ይህም የታወቀና የተሰነደ ነው ሲሉ ፕሬዚዳንቱ ገልጸዋል። በተመሳሳይ መልኩ የቀዝቃዛው ጦርነት ዘመን የቀድሞ ሶቪየት ሕብረት መሪዎች ተመሳሳይ ስህተት ሰርተዋልም ብለዋል። በዚህ ምክንያት የሀገር ግንባታ እድል ለሁለት ትውልድ መክኗል ብለዋል። ከቀዝቃዛው ጦርነት ማብቂያ በኋላ ኢትዮጵያ በዜግነት ላይ የተመሰረተ ሀገር ከመገንባት ይልቅ ጽንፍ ወደ መርገጥ የብሔር ፖለቲካ ገብታለች በማለትም አብራርተዋል። በቀዝቃዛው ጦርነት ወቅትም የሶቪየት ሕብረት መሪዎች የፈጸሟቸው ስህተቶችና ውጤቶችም ተሰንደው ይገኛሉ። በእነዚህና መሰል ምክንያቶች የተነሳ በኢትዮጵያ የሁለት ትውልድ ሀገር የመገንባት እድል ከሽፏል። በብሔር ተኮር ፌዴራሊዝም የተከሰሱትን በርካታና ተደጋጋሚ አደጋዎች ተከትሎ ከሰባት ዓመት በፊት ለውጥ መምጣቱን ያስታውሳሉ ፕሬዚዳንቱ። ይህም በኢትዮጵያ ብቻ ሳይሆን በኤርትራና በሌሎች አጎራባች ሀገሮች የደስታ ስሜትና ብሩህ ተስፋ ተፈጥሮ እንደነበር ገልጸዋል። ነገር ግን በዚህ ተስፋ ሰጪ ጉዳይ ተናደዱ ያሏቸው የውጭ ኃይሎች ባለፉት ቅርብ ዓመታት ብቻ በብልጽግና ስም እንደ አዲስ ወኪል ወይም ተገዢ ኃይል ብልጽግናን ወኪል በማድረግ በኢትዮጵያ ሕዝብ ላይ ያወጁት ጦርነት የጭንቀታቸው ማሳያ ነው። በኤርትራ ሕዝብና መንግስት ላይም የሀሰት ፕሮፓጋንዳ ተከፍቶብናል ብለዋል። ያቅርቡ የሚፈልጓቸው ምክንያቶች ብዙ ናቸው ይላሉ ኢሳያስ። የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ አስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም ወዘተ ይገኙበታል ብለዋል። ኢትዮጵያና ኤርትራ ለሁለት አስርት ዓመታት ገደማ የዘለቀ የቀዝቃዛ ጦርነት ግንኙነታቸውን ያደሱት በለውጡ አማካኝነት ጠቅላይ ሚኒስትር አብይ አህመድ ስልጣን ከያዙ በኋላ ነበር። በኢትዮጵያ ፌዴራል መንግስትና በህወሀት መካከል ከጥቅምት 2013 እስከ ጥቅምት 2015 በተካሄደው ጦርነት ኤርትራ ከጠቅላይ ሚኒስትር አብይ አህመድ መንግስት ጎን ወግና ታወቅታለች። ይህ በእንዲህ እንዳለ የመብት ተሟጓቹ አምኒስቲ ኢንተርናሽናል በቅርብ ባወጣው መረጃ የኤርትራ መንግስት በሀገር ውስጥም ሆነ በውጭ ህዝቡ ላይ ከብረት የጠነከረ ቁጥጥር ያደርጋል። በዚህም የህዝቡን ሰብአዊ መብቶች የአመለካከት፣ የሃይማኖትና ሀሳብን በነፃነት የመግለጽ መብትን መጨፈላለቁን ቀጥሏል ሲል ድርጅቱ አስታውቋል። በተለይም ተቺዎች፣ የመንግስት ባለስልጣናት፣ ጋዜጠኞች ላይ ህገወጥ እስርና በግዳጅ መሰወር በሀገሪቱ በስፋት ይስተዋላል ብሏል። ድርጅቱ የኤርትራ መንግስት ወጣቶችን ለግዳጅ የብሔራዊ ውትድርና አገልግሎት ይመለመላል ሲልም ድርጅቱ ጠቅሷል። እንደ አምነስቲ ኢንተርናሽናል የኤርትራ ኃይሎች በኢትዮጵያ ትግራይ ክልል በርካታ በድሎችን ፈጽመዋል። ኤርትራ ነጻነቷን ካገኘች ከጎርጎሮሳውያኑ 1993 ዓ ም በኋላ ምንም አይነት ምርጫ ያላደረገች ሀገር ስትሆን ያልተመረጡ ፕሬዚዳንት ኢሳያስ አፈወርቂ ከነፃነት በኋላ በስልጣን ላይ ብቸኛው ሰው ናቸው። ፕሬዚዳንቱ በተደጋጋሚ የውጭ ኃይል እያሉ የገለጹት እነማን እንደሆኑ በግልጽ ደፍረው ስም ጠርተው ሲናገሩም አልተሰሙም። አብዛኛው ንግግራቸውም የሀገራቸውን የውስጥ ጉዳይ ከመዳሰስ ይልቅ በውጭ ሀገራት ጉዳይ ላይ ትኩረት አድርገዋል። ከኢትዮጵያ ወጥተው ስለ ሱዳን ጉዳይም ሲተነትኑ ነበር። ሰላሳ አራት አመታት ኤርትራን ያላንዳች ምርጫ በብቸኝነት እየገዙ ያሉትና አሁንም በስልጣን ላይ ያሉት ኢሳያስ አፈወርቂ የኢትዮጵያ ጠቅላይ ሚኒስቴር ዶክተር አብይ አህመድ ወደ ስልጣን ከመጡ በኋላ ከኢትዮጵያ ጋራ እርቅ ፈጥረው ነበር። የኢትዮጵያ ለውጥ ሲያደንቁና ሲያሞካሹም ቆይተዋል። የትግራይ ጦርነት ላይ ሰራዊታቸውን አሰልፈው ህዝብ ላይ ብዙ የጦር ግፎችን ከፈጸሙ በኋላ የኢትዮጵያ መንግስት ከህወሓት ጋር ባደረገው ስምምነት ኤርትራ እንደገና ከኢትዮጵያ መንግስት ጋር እንደተኳረፈችም ይነገራል። ከዚህም ባለፈ ከመቶ ሚሊዮን በላይ ህዝብ ያላት ኢትዮጵያ የባህር በር ጉዳይን ዓለም አቀፍ አጀንዳ አድርጋ መነሳቷ እንዳላስደሰታትም በግሃድ አሳይታለች። ፈጽሞም የኢትዮጵያን እድገት አይመኙም ከሚባሉ ሀይሎች ጋራም በተደጋጋሚ ሲመክሩ ሲወያዩም ታይተዋል። ፕሬዚዳንት ኢሳያስም ላለፉት 34 ዓመታት ያለማንም ከልካይ ሀገሪቷን በብቸኝነት እየገዟት ነው። ኤርትራና ኢትዮጵያ ለ20 ዓመታት በፍጥጫ ውስጥ ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት አግኝተዋል። በተቺዎቻቸው በተቺዎቻቸው ከሀገር ውስጥ ጉዳይ ይልቅ በሌሎች ሀገራት ጉዳዮች ላይ ያተኩራሉ የሚባሉት ፕሬዚዳንት ኢሳያስ አፈወርቂ በነጻነት በዓል ንግግራቸው ነፃነታችንን ማጠናከር አስፈላጊ ነው ብለዋል። ጠንካራ የመንግስት ቁጥር በሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት ሀገር መሆኗን የሰብአዊ መብት ድርጅቶች በየጊዜ በሚያወጣቸው መግለጫዎች ላይ ይከሰሳሉ። ከኢትዮጵያ ነፃ ከወጣች በኋላ አንድም ጊዜ ምርጫ አካሂዳ የማታውቀው ኤርትራ ህገ መንግስትና ሀገራዊ የህዝብ እንደራሴዎች ምክር ቤትም የላትም። ፕሬዚዳንት ኢሳያስ በንግግራቸው በሱዳን ስላለው ግጭት የተናገሩ ሲሆን በውጭ ኃይሎች ያለውን ጣልቃ ገብነትም ተችተዋል። ኤርትራ በጄኔራል አብዱል ፈታህ አልበራም ለሚመራ ወታደራዊ መንግስት ድጋፍ እያደረገች መሆኑም ሲገለጽ ቆይቷል።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 የቻናላችን ተከታታዮች የዛሬው ዝግጅታችን ይሄን ይመስል ነበር። ባረስናችሁ መረጃ እንደተረስታችሁበት ና ስለዚህ ኢትዮጵያን አስቆጥቶ ምስራቅ አፍሪካን ያመሰው የፕሬዚዳንት ኢሳያስ አፈወርቂ ንግግር በቂ መረጃ እንዳገኛችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ፣ የሚያዝናኑ ና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ያሰብናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኖን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።